ዛሬ ደግሞ በአዲስ ነገር ነው የመጣሁት ውዶች። ልስ ይኖራችሁ የመኖር ሁሌም ልኖር ትላላችሁ። ተስፋ ይኖራቸዋል፣ ሁሉ ነገር ይኖራል። ልጅ ስትወልድ እናት ስትሆን ማለት ነው። ግን እናትነት ምንድ ነው? እናትነት ምንድ ነው? ለኛ ለእኛ ለስደተኞች እናትነት ምንድ ነው? ምንድ ነው እናትነት፣ ወልደን በካርቶን መላክ ብቻ እናትነት የኛው ታውቃላችሁ እኔ ልጄ ነይ አለችኝ። ይሄት አንድ እናት ቢሞላላትና ሁሉ ነገር ቢሞላላት ልጇ ጋር ምህር ተፍቷት ነው ላ አይደለ አልሳካላት ብለው ነው። ግን ያንን ነገር ማን ይረዳቸዋል? አስራ ሦስት አመት ተቀምጣችሁ እጄ ላይ አምስት ሳንቲም የለኝም ብትሉ ማን ይሰማቸዋል? እንኳን ኢትዮጵያ አይደለም እዚ ሀገር የሚሰማል ላይ ወላህ እላቸዋለሁ። አላህ ምስክሬ ነው። አመቱ እንዴት እንደሄደ ራሱ አላውቅም። ግን ልገባ ብል ባዶ አምስት ሳንቲም የለም። ቤታቸው ሲያልቅ ሽንት ቤቶ፣ ማር ቤቶ ሲያልቅላቸው ሳህን ብገቡም እዛ ጋ ቢያንሱ እንኳን ቤቱ አልቋል። ሽንት ቤት እንደ ልብ ይወጣለሁ፣ ማር ቤት እንደ ልብ ይሰራለሁ ትላላችሁ። እኔ ግን ገና ነው አልጨረስኩም ይሄን ግን የሚረዳ የለም ልጄ ግን እመጣለው ብዬ ስለጓጓ ስለነበረ ውሸታም አለችኝ እመጣለው እመጣለው እያልሽ ዝም ብለሽ ታሞኝኛለሽ አለችኝ ጁማ ጁማ ነው እሷም የሚመስላት ጁማ አለፋ አንዱም ጁማ ጁማ አለፈ ከአንዱም ጅማ አንድ ጅማ አድ ለፈትላለች። ምክንያቱም ሰ የሚመስላት እኔ ያለሁት አዲስ አበባ ነው የሚመስላት፣ እንደዚህ ሩቄ ያለው አይመስላትም። ስላ ስላት ያለች ስላለች ስራውም እኮ ሙሉ ተገንቶ እኮ ብሰሩ እኮ ምንም ችግር የለውም ነበር። ግን የምታቁት ነው ሳውዲ አረቢያ ላይ አሁን እንደ በፊቱ አይደለም፣ እንደ በፊቱ የምንንቀሳቀሰበት ሰዓት ላይ አይደለንም። እንደ በፊቱ ሁለት ሺ ስምንት ሺ ዘጠኝ መሰራት የለም በሺ አምስት ራሱ በሺ እያሉ በ800 በ500 እያሉ ነው። ማንም የረዳን የለም። ኢትዮጵያ የሚመስላቸው ይህን አመት ሙሉ ተቀምጠሽ 13 አመት የ13 ሚሊዮን ያሽ ነው የሚመስላቸው። ባዶ የሆንሽ አይመስላቸውም። ወላ ይላቸዋለሁ። የውስጥን ተገልጦ ቢታይ ኑሮ ውስጤን ገልጬ አሳያችሁ ነበረ፣ ግን አይታይም። አላህና እኔ ብቻ ነን የምናውቀው የውስጣችንን ቢሞላልኝ እኔ አንድ ልጄ ናት፣ የምኖረውም ለእሷ ነው። ለማን ብዬ ነው የምኖረው? የመኖር ተስፋዬም ልጄ ብቻ ነች። የምኖርለት ያጓጓኛል ብዬ የሚለው ነገር ዱኒያ ላይ ምንም ነገር የለም ከእሷ ውጭ ያለ። አልሐምዱላ ለክ አልሐምዱላ ከሽኮር እሷ ሁለ ነገሬ ናት። እናቴም፣ ልጄም፣ ወንድሜም፣ እህቴም ሁሉ ነገሬን የንም አወያት ነገም ስጠራኛ የምትሆን ልክ እንደታናሽ ምን ዋጋ አለው። ሲሳካላችሁ ብቻ ነው አንድ ነገር ልታደርጉ የምትችሉት። ወሬ አሁን ተደወልኩላት በዙን የዘጋን አልመጭ ውሸታም ነሽ ብላ ዘጋች። ማለት ነው ሁሉም ነገር አይሟላም። ስደት እና ማረረውም አልሐምዱሊላህ። እኔ የስደት ጥሪት የናት ፍርጆሴ የስደት ልጅ ነች። አለሜ ናት። እሷ ደግሞ አፍርታልኝ ለቁም ነገር በታልኝ የልጅ ልጅ አይቼ የልጅ ልጅ እቤት ውስጥ አንጫጭቼ ነው የምሞት። እንፈልገው እዛ ሀገር ላይ አሁን በጣም ሲያመኝ እንትን እላለሁ። በጣም የሆነ እጓጓለሁ ማለት ነው። ወይኔ እዛው ሀገር ልቀር ነው እንዴ? በቃ እዛው መቅረቴ ነው እንዴ? የሚል ጉጉት ሞት ሆኖ የሚል ጉጉት ብዙ ነገሮች አሉ። ሰው ሀገር ላይ ስትሆኑ እና ምንድላችሁ፣ ፈልጌ ነው ወንዶችዬ፣ እስኪ እርዱኝ። እርዳታ ነው ማለት ነው፣ እርዱኝ። ልክ እንደ እርዳታ ነው። ልጄን ለፍርዶስ ቻይናል ከፍቻለሁ ማለት ነው፣ ኢቱብ ከፍቻለሁ። ሰብስክራይብ አድርጓት። ፍርዶስ አወል ኢቱብ ይላል ማለት ነው። ፍርዶሴ አወል ኢቱብ ይላል ማለት ነው። እና ሸር አድርጊያታለሁ በእኔ ቻይናል ላይም እየገባችሁ ሰብስክራይብ አድርጓት፣ ልጅ የምትወዱ በተለይ እና ደግሞ እኔን የምትወዱኝ ያም ደግሞ ልጅ የምትወዱ የምትጠሉኝን፣ አይመለከት የምዝጋው ማለት ነው። ምቀኝ ያው ምቀኛ ነው። በመሀል ላይ ደዋላ አድርግላችሁ ሀያ ዘጠኝ ረመዳን ሀያ ዘጠኝ ሌልን ያዝ ነው። አላህ ስብን ወታላ ለይ ተልቀድርም ተው የሚፎከኩት ባህሮቹ ያድርገን። ቢስሚላ ወተላ አሴር ምቀኛችንን ምቀኛችንን አላ ስብን ወተላ የያዝልን፣ ሸረኛን የያዝልን፣ በዴለኛን የያዝልን። ያ ረብ ምቀኛን ያርቅላችሁ ውዶች ዬ ከምመርቃችሁ ዱአ ከማደርግላችሁ አንዱ ምቀኛን ያርቅላችሁ ነው። ምቀኛን ያርቅላችሁ፣ ሴረኛን ያርቅላችሁ፣ ለእናንተ ያሰበውን ለሱ ያድርግለት። ምቀኛ እንደው ከላይላችሁ ላይ የጥፋላችሁ የጥፋልና፣ ሀባቢ ምቀኛ ብዙ ነገር አፈርሳለሁ ብሎ ሊነሳ ይችላል። ነገር ግን ላይሳካለት ወይም ለራሱ ሊያረግለት ይችላል። የአረብ በውስጣቸው ምቀኝነት ያለባቸው በውስጣቸው ሸረኝነት ያለባቸው አላህ Subhanahu Wa Ta'ala ለነሱ ያርግላቸው። መጥፎ ነገር ለእናንተ አስበው እንደሆነ ለእነሱ መጥፎ ነገር በላ ነገር ያወርድባቸው። እውነት ነው፣ ሌሊት ነው። ኢንሻአላህ ዱዓ መቅቡል እንደሚሆን አንተ ተስፋ አደርጋለሁ። በውስጣቸው ሸር ያላቸውን ኩሉ ኢንሻአላህ ቢስሚላሁ ወተዓላ፣ አላህ Subhanahu Wa Ta'ala ሸር ነገር ይርቀቅባቸው። ኸይር ነገር የያዘ ኸይር ነገር ይሰጠዋል። ሸር ነገር የያዘ ደግሞ ሸር ነገር በላው ላይ ይህ ይጠረብበታል ማለት ነው። እንዴ ይሄ እንደው የታመመም ይሻር፣ የሞተን በርህመቱ ጀነተል ፈርዶስ ይወፍቀው። ያ ረብ ያጣን የምናገኝ። ኧረ ውዶችዬ፣ ያጣ ያገኝ፣ ያጣ ያገኝ። ቢስሚላሁ ተዓላ ያጣ ያገኝ፣ ውዶችዬ። ይ ያ ረብ አላህ ሱብሃነሁ ተዓላ ሞልቶታል ተርፎታልና በቸርነቱ እርዝቃችንን ይወፍቃል። የሰው ፊት ማናየበት፣ የሰው እጅ ማናየበት፣ ካላህ እንጂ ከሰው ማን እርዚቅን ይወፍቀን ያ ረብ ሞርቶታል ፈትፈርታ እንደኛ አንድ ሰዎች አይደለም አላህ ሱብሃነ ወተአላ ያታሰበ ሲሳይ ነው ይዘቃችሁ ይስጠን ይስጣችሁ ህዶች እዬ ድዋ እያደረግኩላችሁ ነው ይሄ አኸር ሮመዳን ነው ያለ ነው አላህ ሱብሃነ ወተአላ ይቀበል ምነና እንሻ አላህ እሱ ማሪ ነው፣ ይማረን ይዘን ይናጋይ ማለት ነው። ወደሽዬ ኢንሻአላህ ይሄ ሸህ ረመዳን እንግዲህ አለቀ ማለት ነው። በመጨረሻ ሀሳባችሁንም በጣም